የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ አንደኛ ምዕራፍ 12 ከቁጥር 1 እስከ 11 ያለውን ላነብና ተባለሁ። የመንፈስ ቅዱስ ስጦታዎች። ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ ወዳለሁ። አህዛብ ሳላችሁ በማናቸውም ጊዜ እንደምትመሩ፣ ድምፅ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ፣ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳ እንዳይችል አስታውቃችኋለሁ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታ ግን አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱ በዚያው መንፈስ እውቀትን መናገር ይሰጠዋል፣ ለአንዱ በዚያው መንፈስ እምነትን፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ ልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ስለ ቃሉ የአምላካችን የእግዚአብሔር ስም ለዘላለም እየተባረከ ይሁን። ስለ መንፈሳዊ ነገር ወንድሞች ወይ ታውቁ ዘንድ ወዳለሁ ብሎ እንዲያውቁ የሚፈልገው ነገር እንዳለ ይጠቁማቸዋል። እንግዲህ አገልግሎት ሲባል ወይም ደግሞ ማናቸውም የክርስቲያናዊ ህይወት መንፈሳዊ ነገሮችን ካላወቀን ስለ መንፈሳዊ ነገር ካልገባን ነገሮች እንደማይስተካከሉ ከመቸውም በላይ በዚህ ዘመን ያለን ክርስቲያኖች ምስክሮች ነን። አንድ ሰው ለመንፈሳዊ ነገር ስስ ከሆነና መንፈሳዊ ነገር በትክክል የገባው ከሆነ የእግዚአብሔርን ሐሳብ የተረዳ ከሆነ ለነገሮች ሁሉ መልካም የሆነ አመለካከት ይኖረዋል። በተቃራኒው ደግሞ የእግዚአብሔር መንፈስ የማይረዳ አካል ከሆነ እንኳን መንፈሳዊ ነገር ይቀርና ስለሰብአዊ ኑሮውና ስለማናቸውም፣ ይሄ አንድ ለአንድ ስላለው ኮሚኒኬሽን እንኳ በፍጹም መግባባት ወደማይችልበት ደረጃ ይደርሳል። ስለዚህ መንፈሳዊ ነገር ማወቅ በጣም ወሳኝ ነገር እንደሆነ ሐዋርያው ለቆሮንቶስ ቤተክርስቲያን ይነግራቸዋል። ጸጋ ስጦታዎችና መንፈሳዊ መረዳት ልዩነት አላቸው። ጸጋ ስጦታ የቱንም ያክል ብንም በሸበሽ መረዳትን የሚያክል ነገር አይሆንም። ስለዚህ ክርስቲያናዊ መረዳት፣ መንፈሳዊ መረዳት በጣም ወሳኝ ነገር ነው። መጀመሪያ ማወቅ ያስፈልጋል የሚል ነገር ስንነጋገር ሰንብተናል። ይህን ስላችሁ ምን ጸጋ ስጦታዎች አያስፈልጉም ሳይሆን፣ በጣም ያስፈልጋሉ። ይኸው እየተጠቀምን ያለ ነው፣ በጸጋ ስጦታ ነው። ጌታ ለዘላለም የተባረከ ይሁን። ነገር ግን ስለ መንፈሳዊ ነገር ወንድሞች ሆይ ታውቁ ዘንድ እወዳለሁ። መጀመሪያ ወቁ አጠቃቀሙን ወቁ፣ በደንብ አደራረጉ እንድጠንቀቃቸው ወቁት። አንድ እቃ ከፋብሪካ ተገዝቶ ሲመጣ ከነ ማንዋሉ ነው የሚመጣው። ማንዋሉ ሳይመጣ ብቻውን እቃውን ብቻ ተረክባችሁ የማታውቁትን እዚህ ቀደም ሰርታችሁ የማታውቁበት እቃ ብትፈታቱትና እገጣጥማለሁ ብትሉ አይሆንም። ስለዚህ የጸጋ ስጦታ ማንዋሉ መንፈሳዊ መረዳት ነው። እግዚአብሔር ለዘላለም የተባረቀ ይሁን እያለ ነው የሚነግራቸው አሁን ታውቁ ዘንድ ወዳለሁ ካለ በኋላ አንድ ምሳሌ ይነግራቸዋል። በዘፈቀድ እንደፈለጋችሁ የምትሆኑበት ምሳሌ አሕዛብ ሳላችሁ በማናቸውም ጊዜ እንደምትመሩ ድምፅ ወደሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ ይላቸዋል። በጣም ጥሩ። አሁን ድምፅ የሌላቸው ከፈለጋችሁ ጣዖታት ናቸው። እማይናገሩ ከፈለጋችሁ ጣዖታት ናቸው። እንደፈለጋችሁ የምትሄዱባቸው አካላትን ከፈለጋችሁ ጣዖታት ናቸው። ድሮ እንዲህ ስታደርጉ ነበረ። ወደ ኋላ መለስ ብለን ባለፈው ስንማማር አንዳንዶቻችሁ ቀድሞ እንደዚህ ነበራችሁ የሚል ክፍል አንብበናል። ልክ ይህንኑም ደግሞ አሕዛብ ሳላችሁ ይላል። ሳላችሁ ማለት ያኔ ድሮ፣ ያኔ ቀድሞ ወደ ክርስትና ሳትመጡ አምልኮተ ባዕድን ሳታቋርጡ ወደ እግዚአብሔር ደግሞ ሳትመጡ ያኔ እንዲህ ነበራችሁ ይላቸዋል። እንዴት ነበሩ? ድምፅ በማናቸውም ጊዜ ድምፅ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ምንድን ነው ጣዖታትን ያመጣበት ዋነኛ ምክንያቱ እግዚአብሔር ድምፅ አለው። እግዚአብሔር ሀሳብ አለው። እግዚአብሔር ፈቃድ አለው። እግዚአብሔር ይናገራል። እግዚአብሔር ሀሳብ ይገልጣል። እግዚአብሔር ድምፁን ያሰማል። ዝም ብላችሁ በዘፈቀደ የምትመሩበት ነገር አይደለም። ክርስትና በዘፈቀደ የሚወጣበትና የሚገባበት ህይወት ሳይሆን ስርዓት ያለው ህይወት ነው ስርዓት ያለው ህይወት ነው። መሪያችን እግዚአብሔር የእምነታችን ጀማሪና ፍጻሜ የሆነው ጌታችን ኢየሱስ ክርስቶስ የሚናገር ሐሳብ ያለው ፈቃድ ያለው የሚመራ እሱ እንደወደደ የሚያወጣና የሚያስገባ እንጂ አንተና አንቺ እንደፈለጋችሁ የምትወጡበትና የምትገቡበት አይነት ህይወት አይደለም ክርስትና። የክርስትና ዋነኛ ቁልፍ ነገሩ እግዚአብሔር ሲመራን ነው። ራሱ እግዚአብሔር ሲናገር ነው። ራሱ እግዚአብሔር ሲመራ ነው። ራሱ እግዚአብሔር ሲያስተምር ነው። የክርስትና ጣዕሙ ያለው እዛ ላይ ነው። ድሮ በነበራችሁበት አይነት እንቅስቃሴ፣ ድሮ በነበራችሁበት አይነት አገልግሎት፣ ድሮ በነበራችሁበት የህይወት ልምምድ ውስጥ እንደፈለጋችሁ እንደምትመሩ፣ በማናቸውም ጊዜ እንደምትመሩ፣ ድምፅ ወደ ሌላቸው ወደ ጣዖታት እንደተወሰዳችሁ ታውቃላችሁ። አሁን ግን እንደሱ አይደለም። አሁን ግን እንደሱ አይደለም። መስተካከል አለባችሁ ይላል ማለት ነው። እግዚአብሔር ለዘላለም የተባረከ ይሁን። በየጊዜው የሚያስተካክል በየጊዜው የሚያስተምር በየጊዜው የሚያንጽ አምላክ በየጊዜው ቅርጽ የሚያስይዘን አምላክ ነው። እግዚአብሔር ለዘላለም የተባረከ ይሁን። ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ፣ በመንፈስ ቅዱስ ካልሆነ ሆነ በቀር ኢየሱስ ጌታ ነው ሊል አንድስ እንኳ እንዳይችል አስታውቃችኋለሁ ይላል። አዎ አሁን አንድ ነገር ነግራችሁ ይፈልጋል እናንተ በመንፈስ ቅዱስ ስለምትመሩና መንፈስ ቅዱስን ስለሞላችሁ እንጂ ኢየሱስ ክርስቶስ ጌታ ነው እያላችሁ ያላችሁት መንፈስ ቅዱስ ባይሞላችሁ ኖሮ ኢየሱስ ክርስቶስ ጌታ ነው ማለት አትችሉም ነበር። ስለዚህ ይህንን በመንፈስ ቅዱስ የተሞላችሁበትን ማንነታችሁን አታብላችሁት። ቅርጽ ያስፈልገዋል፣ ስርዓት ያስፈልገዋል። ዝብላችሁ በዘፈቀደ የምትናገሩት ንግግር አይደለም ይላል። እግዚአብሔር ለዘላለም የተባረከ ይሁን። ጉዳዩ ስለ ጸጋ ስጦታ ስለ መንፈስ ቅዱስ ስጦታዎች ስለሆነ እያብራራ ያለው ሊነግራቸው የፈለገውም ጸጋ ስጦታ ከመተንተኑ በፊት የእነርሱን ቅድመ ጥንቃቄና መንፈሳዊ መታነጻቸውን እንዲያስተካክሉ ይፈልጋል። ኢየሱስ ክርስቶስ ጌታ ነው የሚለው አካል እኮ በመንፈስ ቅዱስ ተሞልቶ ነው ታዲያ በመንፈስ ቅዱስ ተሞልቶ ከሆነ እናንተ መዘባበቻና መቀለጃ የመንፈስ ቅዱስን እንቅስቃሴ እያንዳንዱን ፀጋ ስጦታውን እንደፈለጋችሁ እንድታደርጉት አይደለም የተሰጣችሁ ጥንቃቄ ያስፈልገዋል የሚል ሀሳብ ይነግራቸውና በዛን ጊዜ ኢየሱስ ክርስቶስ ጌታ ነው ማለት ያው በተቃራኒው ቄሳር ጌታ አይደለም ማለት ስለሆነ ሞትን የሚያስከትል ትምህርት ነው ይሄ ትምህርት ለምን ከተባለ ቄሳር ጌታ አይደለም የሚል ስለሆነ ታዲያ ሞትን ያህል ነገር የሚያመጣ መልእክት ሞትን ያህል ነገር የሚያስከትል መልእክት ተሸክሞ ለመናገር መንፈስ ቅዱስ ካረዳው በቀር አይችልም ጌታ እግዚአብሔር ለዘላለም የተባረከ ይሁን ኢየሱስ ክርስቶስ የተረገመ ነው የሚል ሰው ካለ እሱ በመንፈስ ቅዱስ አይደለም ይላል ቁጥር አራት ላይ የጸጋ ስጦታ ልዩ ልዩ ነው መንፈስ ግን አንድ ነው ብሎ ሀሳቡን ብቅ ያደርግላቸዋል። አዎ ልዩ ልዩ የሆነው ይሄ የጸጋ ስጦታ ምንጩ አንዱ የእግዚአብሔር መንፈስ ነው ይላቸዋል ማለት ነው። አንተ የምትናገረው፣ አንቺ የምትናገሪው፣ አንተ የምትሰብከው፣ አንቺ የምታስተምሪው፣ አንቺ ትንቢት የምትናገሪው፣ አንተኛው በልሳን የምትናገረው፣ ያኛው የመፈወስ ስጦታ ያለው ምንጩ አንድ ነው። አንድ ነው። እግዚአብሔር ለዘላለም የተባረከ ይሁን። በተመሳሳይ መልኩ የሰው ወገንን ከአንድ ፈጠረ እንደሚለው ማለት ነው። የሰው ወገንን ከምን ፈጠረ? ከአንድ ፈጠረ። ሰው ሁሉ አንድ ነው ምንጩ። ቋንቋው ልዩ ልዩ ነው። አካሄዱ ልዩ ልዩ ነው። የአኗኗሩ ልዩ ልዩ ነው። በተመሳሳይ መልኩ የጸጋ ስጦታ ምንጩ አንድ ነው። ማን ነው እሱ? የእግዚአብሔር ቅዱሱ መንፈስ፣ የእግዚአብሔር መንፈስ መንፈስ ቅዱስ ሆኖ ምንጩ ስጦታዎቹ ደግሞ ልዩ ልዩ ናቸው። በጣም ጥሩ። ሰውና ጸጋን በደንብ አድርጌ እያገናኘው ትንሽ ለለላችሁ። ጳውሎስም ወደ ታች ወረድ ብሎ የሰውነት ክፍሎችን ነው ያነጻጸረበት፣ ጥሩ ምሳሌ አድርጎ ሰው የተፈጠረው አንድ ነው። ሶስት ሰው፣ አራት ሰው፣ ሰላሳ ሰው አልተፈጠረም። ይህ አንድ ሰው ተፈጥሮ በውስጡ ግን የሚባዛ ዘር ስላስቀመጠለት የተለያየ ነገድ፣ የተለያየ ቋንቋ፣ የተለያየ ብሔር፣ የተለያየ አይነት መልክና ቅርጽ ይዟል። ምንጩ ግን አንድ ሰው ነው፣ አንድ ነው። እግዚአብሔር ለዘላለም የተባረከ ይሁን። የመጨረሻ ፍጻሜው ደግሞ ምንድ ነው ሲባል ይሄ አንድ የሆነ ሰው ተመልሶ በአንድ ፍጹም ሰው በሆነው በኢየሱስ ክርስቶስ ተጠቅልሎ ለእግዚአብሔር አብ ክብር በኢየሱስ ክርስቶስ መጠቅለል ነው። እግዚአብሔር ለሰው ልጆች ያለው ዓላማ ማለት ነው። ስለዚህ አንድ ሰው ነው ተጠቅልሎ ይሄ ሁሉ ብዜት፣ ይሄ ሁሉ ስፋት፣ ይሄ ሁሉ ሕዝብ ወአህዛብ የሆነ በአጠቃላይ በክርስቶስ ይጠቀለልና ቤተክርስቲያን ተብሎ ለአንድ ወንድ እንደታጨች እንደ አንዲት ድንግል ለክርስቶስ ሙሽሬት ሆኖ ይቀርባል። ማን? የሰው ልጅ በሙሉ ጌታ ለዘላለም የተባረከ ይሁን። ከዛ የሚያፈነግጥ የለም ወይ? ኧረ በጣም ብዙ አለ። የተጠራ ነው ግን ለአንድ ወንድ እንደታጨች እንደ አንዲት ድንግል ተሰብስበን ለክርስቶስ ሙሽሬት ለመሆን ነው። የተለያየ ቋንቋ ይናገራል፣ የተለያየ ተክለ ቁመና አለው፣ የተለያየ አይነት መኖሪያ አለው። በጣም በርካታ ልዩ የሚያደርጉ ነገሮች አሉት። ጸጋ ስጦታዎችን በተመሳሳይ መልኩ ነው። የተለያየ ሰው እንዳለ ሁሉ የተለያዩ አይነት የጸጋ ስጦታዎች አሉ። ታዲያ እሷ ምንጫቸው ያው አንዱ የእግዚአብሔር መንፈስ ነው። የመንፈስ ቅዱስ ስጦታዎች ተብለው የስጋ ስጦታ የሚባል ነገር አይኖርም የመንፈስ ቅዱስ ስጦታዎች ናቸው። ሰጫቸው አንድ ነው። ጥቅማቸው ደግሞ የተለያየ አይነት ሆኖ የመጨረሻ መደምደሚያቸው ደግሞ ይህንን በእግዚአብሔር አምሳል የተፈጠረውን ሰው ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ሙሽሪት አድርጎ ማቅረብ ነው። አላማቸው ለእግዚአብሔር አብ ክብር፣ ለቤተክርስቲያን መታነጽ፣ ለሕዝብ መታነጽ፣ መልሶ ለእግዚአብሔር አብ ክብር በክርስቶስ ኢየሱስ አድርጎ ማቅረብ ነው። የጸጋ ስጦታ ልዩ ልዩ ነው። አገልግሎትም ልዩ ልዩ ነው። አሰራርም ልዩ ልዩ ነው። የጸጋ ስጦታ ልዩ ልዩ ነው ካለ በኋላ ሰጪው አንድ ነው አለ። ስጦታ ብሎ ሰጪውን አመጣ። አገልግሎት ልዩ ልዩ ነው ካለ በኋላ ደግሞ ጌታ ግን አንድ ነው አለ። አዎ አገልግሎት ከጌታ ጋር ነው። አሰራር ልዩ ልዩ ነው አለ። ሁሉም በሁሉ የሚያደርግ እግዚአብሔር አንድ ነው አለ። በጣም ጥሩ። አሁን እዚህ ጋር ሦስቱን በተለያየ መንገድ እናያቸዋለን። የጸጋ ስጦታ ሲል የጸጋ ስጦታ የሚመነጨው ከአንዱ ከቅዱሱ ከእግዚአብሔር መንፈስ ነው። ይህን ስንል ምን ማለታችን ነው? አብ ወልድ መንፈስ ቅዱስ በመለኮት አንድነት፣ በአምላክነት በአገዛዝ በስልጣን ዓለምን በመፍጠር እና በማሳለፍ በተመሳሳይ ነገሮች አንድ ብለን እንደገና ደግሞ በስም በግብር በአካል ብለን የምንለየው ነገር አለ። አሁን እዚህ ጋር ማንን ነው የምንተረጉመው? ግብር የሚለውን እናነሳለን። ስለዚህ የጸጋ ስጦታ ሰጪው፣ የጸጋ ስጦታ ምንጩ አንዱ የእግዚአብሔር መንፈስ ነው፣ መንፈስ ቅዱስ ነው እግዚአብሔር ለዘላለም የተባረከ ይሁን ይህን ስላችሁ ከአብና ከወልድ በተለየ ሁኔታ የጸጋ ስጦታ ሰጪ ሆኖ ተቀምጧል ማን መንፈስ ቅዱስ ይሄ በግብር ልዩነት ብለን የምናመጣው ነው በአምላክነት አንድነት በግብር ልዩነት በስም ልዩነት በመለኮትነት አንድነት እያልን የምንዘረዝራቸው የስላሴ ትምህርቶች አሉ በዛ ውስጥ የሚካተት ነው ከስላሴ ትምህርት መካከል አንዱ የሚጠቀሰው ይሄ አንደኛው ቆሮንቶስ ምዕራፍ 12 ከቁጥር ጀምሮ ያለው ሐሳብ ነው ከጸጋ ስጦታው ጋር ተያይዞ የተጠቀሰው ሐሳብ የስላሴ ትምህርት ተደርጎ ይጠቀሳል ጌታ ለዘላለም የተባረከ ይሁን ሁለተኛ አገልግሎት ልዩ ልዩ ነው ይላል አሁን ጌታ ግን አንድ ነው አለ ምን አገልግሎት ከተባለ ከበላይህ ጌታ አለህ ማለት ነው የምትገዛለትና የምታገለግለው ማገልገል ማለትስ ምን ማለት ነው በራሱ አመሰግናለሁ አመሰግናለሁ ማለት ነው መስበክ ነው አይደለም አገልግሎት ሲባል ሁለንተናዊ መሰጠት ነው በምን ጌታ በሚፈልገው መንገድ ሁሉ መገኘት ከአንተ ጋር የፈለገው ስብከት ነው እንዲስብክለት ነው ስበክ እንዲጸልይ ነው በፊቱ እንዲትንበረከክ ነው ተንበረከክ እንድታመሰግነው ነው አመስግነው ልልበልለት የክርስቶስ ኢየሱስን ባህሪ ይግለጥለት እርሱ በእግዚአብሔር ዘንድ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደመቀማት ነገር አልቆጠረም ተብሎ እንደተጻፈ አንተም እንደሱ ሁንለት ዝቅ በልለት የክርስቶስን ትህትና መግለጥ ነው አዎ ዝቅበልና በልና ትህትናውን ግለጥለት አጠቃላይ አገልግሎት ነው። አገልግሎት ተብሎ የተጠቀሰው የጸጋ ስጦታዎችን ብቻ ደግሞ እንዳታነሱ እዚህ ጋር በቀጥታ ለክርስቶስ የሚያስፈልጉ ነገሮች ክርስቶስ በህይወታችን እንዲገለጥ የሚያስፈልጉ ነገሮችን ሁሉ ይዞ መገለጥ ነው። አገልጋዮች ስንል የምናገለግለው ጌታ እንዳለ ጠንቀቀን እንወቅ። የእግዚአብሔር ልጆች ነን፣ ግን በተመሳሳይ መልኩ ደግሞ የእግዚአብሔር ባሪያዎች ነን። በዚህ ዘመን ያለው ክርስትና ልጅነትን ብቻ አጠንክሮ ባርነትን የጣለ ይመስለኛል። እዚህ ላይ መጠንቀቅ አለብን። የቱንም ያህል ልጅ ብትሆን፣ የቱንም ያህል ወራሽ ብትሆን፣ ባሪያ መሆንህን ግን አትርሳ። ስለዚህ የእግዚአብሔር ባሪያዎች መሆናችንን እንዳንረሳ። ባሪያ ደግሞ የራሱ የሆነ መብት የለውም፣ በጌታው መብት የሚንቀሳቀስ ነው ብያለሁኝ። በጣም ጥሩ። ስለዚህ በጌታው መብትና ስልጣን የሚንቀሳቀስ ከሆነ የጌታን ፈቃድ ከመፈጸም ወደኋላ ማለት የለብን ማለት ነው። እግዚአብሔር አምላክ ለዘላለም